በተለያዩ የጥበብ ስራዎቿ የምትታወቀው ተወዳጇ ተዋናይት ሃናን ታሪቅ ወንድ ልጅ በሰላም ተገላግላለች። ከሰሞኑ ሶስተኛ ልጇ እየመጣ መሆኑን በለቀቀቻቸው የተለያዩ ፎቶዎች እወቁልኝ ማለቷ ይታወሳል። ሃናን ታሪክ በአዲስ አበባ ደንበል ኦሎምፒያ አካባቢ የተወለደች ሲሆን ወደ ፊልም የገባችበትን አጋጣሚ ስትናገር አስራ ሁለተኛ ክፍል እያለች በትምህርት ቤት በተዘጋጀ የቁንጅና ውድድር አሸናፊ ሆና ከዛም የሞዴሊንግ ትምህርት ተምራ እንደጨረሰችና በመጀመሪያም አንድ አረብኛ ክሊፕ ላይ በመስራት ወደ ጥበብ ስራ እንደተቀላቀለች ከሰይፉ በኢቤስ ጋር በነበራት አዝናኝ ቆይታ ገልጻለች። ካገባች በኋላ በተከታታይ ሁለት ልጆችንም ወልዳለች። የመጀመሪያ ወንድ ልጇ ክርስቲያን መልአክ ሲሆን፣ ሁለተኛዋ ሴት ልጃቸውም ደግሞ ሊሊያን መልአክ ትባላለች። ሁለት ልጆችን በተከታታይ በመውለዷም ከተለያዩ ስራዎች እንደጠፋች ተናግራለች። ከኢቢኤስ የሻይ ሰዓት ጋር በነበራት አዝናኝ ቆይታ ብዙ ሰው እንደሚያስበውና እንደሚመስለው ሳይሆን እሷ ራሷ ባለቤቷ መልአክ ብርሃንን እንደጠበሰችው ተናግራለች። ዘውድና ጎፈር፣ አስታራቂ፣ ዳርኳት፣ ለኔ ካለሽ፣ የወደዱ ሰሞን፣ አሪፍ፣ አይቸኩልም፣ የፍቅር ቃል፣ ሚስቲን ዳርኳት እና ደስ ሲል የትወና ብቃቷን ካሳየችባቸው ፊልሞች መካከል ይጠቀሳሉ። በ1987 ዓ ም የተወለደችው ሀናን ታሪቅ ራሴ ጠበስኩት ካለችው ባለቤቷ መልአክ ብርሃን ጋር በትዳር የተጣመሩት በ2010 ዓ ም ነበር። የመጀመሪያ ልጃቸውን ክርስቲያንን በ2010 ዓ ም በሲዱን ሀገር ወልዳለች። በወቅቱ ልጇን ልትወልድ ሲድን ሄደች በሚል በጣም መነጋገሪያ ሆናም ነበር። በ2011 ዓም ደግሞ ሁለተኛ ሴት ልጇን ወልዳለች። ወላፈን በተሰኘው ተወዳጅ የቴሌቪዥን ድራማ የሮዝ ገጸ ባህሪን በመጫወት ተሳትፋለች። ሀናን ታሪቅ በፍልቅልቅነቷና ቀለል ባለ አነጋገሯ ትታወቃለች። በአንድ ወቅት ከባለቤቷ ጋር ተለያይታለች የሚሉ ወሬዎች በስፋት እየተነገሩ የነበሩ ሲሆን ውሸት መሆኑን በወቅቱ ተናግራ ነበር። ይህ በእንዲህ እንዳለ ከሰሞኑ ሦስተኛ ልጇን እርጉዝ መሆኗን የሚያሳዩ የተለያዩ ፎቶዎችን ከለቀቀችና እወቁልኝ ካለች በኋላ ወንድ ልጅ በሰላም መገላገሏ ተሰምቷል። ኢትዮ አዲስ ነገር ለሀናን ታሪቅና ለቤተሰቦቿ እንኳን ደስ አላችሁ እያለ መልካም ምኞቱን ይገልጻል። ቸር ቆዩን።